በትግራይ ክልል የመሬት መንቀጥቀጥ ተከሰተ። በኢትዮጵያ የመንገደኞች ጉዞ ሰቆቃ እየጨመረ መምጣቱ ታወቀ። እሳት ስሙን ቀይሮ በመንግስት በጀት ሊመጣ ነው። የኢትዮጵያ ብር በ25 እጅግ ደካ ማፈዛዘም አሳየ። እነዚህና ሌሎችን ጥሩና አጭር ወቅታዊ ትክክለኛ መረጃ ታገኙ ዘንድ አብራችን ቆዩ። በትግራይ ክልል ውቅሮ ከተማ አቅራቢያ በሬክተር እስኬል 56 የተለካ ኃይለኛ የመሬት መንቀጥቀጥ መከሰቱን ዓለም አቀፍ ሚክ ተቋማት አስታወቁ። የመሬት መንቀጥቀጥ በአካባቢው በሚገኙ በርካታ ነዋሪ በግልጽ የተሰማ ሲሆን መጠኑ ከፍ ያለ በመሆኑ ቀላልና መካከለኛ መጠን ያለው የንብረት ጉዳት ሊያስከትል እንደሚችል መረጃዎች አመላክተዋል። ይህ በዚሁ አካባቢ ዛሬ ከሰዓት በኋላ ከተከሰተው አነስተኛ የመሬት እንቅስቃሴ በኋላ የተመዘገበ ሁለተኛውና እጅግ ኃይለኛ የመሬት መንቀጥቀጥ ነው። የተለያዩ የሴስሚክ ክትትል ተቋማት እንደገለጹት የመሬት መንቀጥቀጡ ማዕከል ከውቅሮ ከተማ በስተደው ምዕራብ 32 ኪሎ ሜትር ርቀት ላይ ሲሆን ከምድር ገጽ በ10 ኪሎ ሜትር ጥልቀት ላይ ተከስቷል። ጥልቀቱ አነስተኛ መሆኑ የመሬት ንዝረቱን በአቅራቢያው ባሉ ከተሞች ና መንደሮች በይበልጥ እንዲሰማ አድርጎታል። በቀዳሚ መረጃዎች መሰረት ለማዕከሉ ቅርብ የሆነችው ሻጉቢ ከተማ መካከለኛ ንዝረት የተሰማ ሲሆን እንደ ውቅሮ፣ ዶሎ፣ ኢዳጋ ሀሙስ እና ዲግራት ባሉ ከተሞች ደግሞ ቀላል ንዝረት ተሰምቷል። የተለያዩ የክትትል ተቋማት የመንቀጥቀጥ መጠንም በትንሹ በተለያየ መጠን ከ5.5 እስከ 5.7 መዝግበውታል። ይህም የመጨረሻው የተረጋገጠ መረጃ በቀጣይ ሰዓታት ሊገለጽ እንደሚችል ያሳያል። ይህ አይነቱ ኃይለኛ የመሬት መንቀጥቀጥ ከተከሰተ በኋላ ተከታይ አነስተኛ ንዝረቶች ሊከሰቱ ስለሚችሉ የአካባቢ ነዋሪዎች የጥንቃቄ እርምጃዎችን እንዲወስዱ ሲሉ አሳስበዋል። በዛሬዋ ኢትዮጵያ ከአንዱ ከተማ ወደ ሌላ ከተማ መጓዝ ቀላል የጉዞ ጉዳይ መሆኑ ቀርቷል። ለብዙዎች እያንዳንዱ ጉዞ ስጋት ያዘለ፣ በእንቅፋት የተሞላና መጨረሻው የማይታወቅ አደገኛ ምዕራፍ ሆኗል። መንገደኛው ሲነሳ የሚያስበው ስለ መዳረሻው ብቻ ሳይሆን በመንገድ ላይ ስለሚጠብቀው ፈተናም ጭምር ነው። ይህንን ሰፊ ስጋትና ስቃይ የኢትዮጵያ ሰብዓዊ መብት ኮሚሽን ኢሰማኮ በቅርብ ባወጣው ዝርዝር ሪፖርት ቁጥራዊና ተጨባጭ መረጃ አስደግፎ አቅርቦታል። ሪፖርቱ በአማራ በቤኒሻንጉል ጉሙዝ በጋምቤላና በኦሮሚያ ክልሎች የተጓዦች ታሪክ ይተርክልናል። የመንገደኛው የመጀመሪያው ፈተና መንገዱ ራሱ ክፍት ሆኖ መጠበቁ ነው። በቤኒሻንጉል ጉሙዝ ከአሶሳ ተነስቶ በኦሮሚያ አድርጎ አዲስ አበባ ለመድረስ ማሰብ በኦሮሞ ነፃነት ሰራዊት በተለምዶ ነሸኔ በታጠረ የመንገድ አጥር የሚገታ ህልም ሆኗል። ከከማሽ ወደ ኦሮሚያ የሚወስደውን መንገድ በተመሳሳይ ኃይል ተይዟል። ከአሶሳ ወደ መተከል ለመሄድ የሚፈልግ ተጓዥ ደግሞ በእርቅ ወደ ሰላም ባልተመለሱ የጉሙዝ ታጣቂዎች ስጋት ምክንያት ጉዞ እንደተመነመነበት ይኖራል። በአማራ ክልልም ታሪኩ ተመሳሳይ ነው። ከመካነ ሰላም ወደ መርጦ ለማርያም የሚወስደው መንገድ በመ መንግስት ከራሱ ከጸጥታ ጋር በተያያዘ በሚል ምክንያት ለስምንት ወራት ተዘግቶ ህዝቡን ከህዝብ አግዷል። የአዲት ሞጣ ቢቸና መንገድም በተመሳሳይ ምክንያት ተዘግቷል። መንገዱ በመንግስትም ይሁን በታጣቂ ለተራው ተጓዥ ዝግ ነው። መንገዱ ክፍት ሆኖ ቢገኝ እንኳን ቀጣዩ ፈተና ኬላዎችና ድንገተኛ የእገታ አደጋዎች ናቸው። ሪፖርት እንደሚተርክልን ከአማራ ክልል ለስራ ወደ ቤኒሻንጉል ጉሙዝ የሚጓዙ መንገደኞች መታወቂያቸው እየታየ የአማራ ተወላጅ በመሆናቸው ብቻ ተለይተው እንዲመለሱ ተደርጓል። ከዚህ የከፋ ደግሞ የእገታው ሰቆቃ ነው። በኦሮሚያ ክልል በህዝብ ማመላለሻ አውቶቡሶች ላይ በተፈጸሙ የተቃውሞ ጥቃቶች የዞንና የወረዳ ባለስልጣናትን ጨምሮ 69 ሰዎች ታግተዋል። በኦነግ ሸኔ እና በፋኖ ታጣቂዎች በተፈጸሙት በእነዚህ ጥቃቶች ሰባት ሰዎች ለማምለጥ ሲሞክሩ ተገድለዋል። ብዙዎቹ ቤተሰቦቻቸው ሚሊዮኖችን ከፍለው ተለቀዋል። በአማራ ክልልም በቀማንት ታጣቂዎች እና ማንነታቸው ባልታወቁ ታጣቂዎች 13 መንገደኞች ታግተዋል። ከእነዚህ መካከል የሶስት ልጆች አባት የነበሩት የቀይ መስቀል ሰራተኛ አቶ ኮነሊ ፈንታውን በታጣቂዎች ከደረሰባቸው ድብደባ ስቃይ በኋላ ተለቀው ለሰዓታት ውስጥ ህይወታቸው አልፏል። የእርሳቸው ታሪክ ታሪክ የእግታ አስከፊ ሰብአዊ ገጽታ ቁልጭ አድርጎ ያሳያል። ተጓዡ ይህንን ሁሉ አልፎ መዳረሻው ቢደርስ እንኳን ነፃነቱ ሙሉ አይደለም። በጋምቤላ በሻንጉል ጎመዝ፣ በአማራ ክልል የታወጀው የሰዓት ላፊ ገደብ የዕለት ተዕለት እንቅስቃሴን ሽባ አድርጓል። ሰዎች ለሕክምና እንኳን በነጻነት መንቀሳቀስ ተስኗቸዋል። የሰማኮ ይህንን ሁሉ ከዘረዘረ በኋላ ታሪኩ የግለሰቦች ሰቆቃ ብቻ ሳይሆን አጠቃላይ ማህበረሰቡም በሕግ ስርዓት ላይ ያለውን እምነት የሚሸረሸር ታላቅ አደጋ መሆኑን ያስገነዝበናል። በመጨረሻም ኮሚሽነሩ ለመንግስት ግልጽ ጥሪ ያቀርባል ሕግና ስርዓትን የማስከበር ኃላፊነት አለብህ። ነገር ግን ይህን ኃላፊነትን የምትወጣበት መንገድ ሙሉ በሙሉ ሕግን የተከተለና የዜጎችን ሰብአዊ መብት ያከበረ መሆን አለበት። ያለበለዚያ መንገዱም መንገደኛውም ዋስትና ያጣሉ ብሎ ኢሳት ነጻ የህዝብ ሚዲያ ስሙን ቀይሮ በመንግስት ዓመታዊ በጀት እንዲተዳደር መደረጉና የአማራ ተወላጅ ጋዜጠኞች ማባረሩ ተሰማ። ከኢትዮጵያ መገናኛ ብዙኃን ባለስልጣን በሀገር ውስጥ ምዝገባ በማድረግ የኢትዮጵያ ሳተላይት ቴሌቪዥን ሬዲዮ እና ኢሳት የሚለውን ስያሜውን ኢሳት ነጻ ሚዲያ ማህበር የሚል ስያሜ መቀየሩ ይታወሳል። አሁን ደግሞ ኢሳት የሚለውን ስያሜውን ሙሉ በሙሉ በመቀየር በአዲስ መልክ ተደራጅቶ በብልጽግና መንግስት በጀት እንደሚሸፈን መደረጉ ታማኝ የመረጃ ምንጮች መረጃውን ልከውልናል። የኢትዮጵያ ሳተላይት ቴሌቪዥን ሬዲዮ ኢሳት 2010 ዓ.ም ተመረተ። ለውጥን ተከትሎ ወደ ሀገር ቤት ከገባ በኋላ የቀድሞውን ተሰሚነቱና ታማኝነቱ በተመልካቾች ዘንድ እየቀነሰ መሄዱ ይታወሳል። ዋና ስራ አስፈጻሚው አቶ አበበ በጋለ በማንኛውም ድርጅት ውስጥ የሚፈጸሙ ተግባር ከፕሮፌሰር ብርሃኑ ነጋ ትዕዛዝ እየተቀበሉ እንደነበር የቅርብ ወዳጆቻቸው ጨምረው የሚናገሩት እውነታ ነው። ሚዲያው ከመንግስት በተለያየ ጊዜ የገንዘብ ድጋፍ እንደሚደረግለት ሲጠየቅ የመንግስት ምላሽ በአዲስ አበባ መስተዳደር ከንቲባ በወይዘሮ አዳነች አበቤ በኩል የተሰጠው ሲሆን መንግስት ድጋፍ እንዲያደርግላችሁ ከፈለጋችሁ የብሔር የበላይነት የተንሰራፈፈበት ስለሆነ እርሱን አጽዱ የሚል መሆኑና አቶ አበበም ይህን ለማስፈጸም በኢትዮጵያውያን ገንዘብን እና በሕይወታቸው ጭምር ይህ ነው የማይባል ዋጋ የከፈሉበትን ተቋም የመንግስት አገልጋይ ማድረግ ብቻ ሳይሆን ለአንድ አመት ከሳት ላይ ስርጭት እንዲወርዱ አድርገዋል። ሚዲያው ቅም የሚለውን ኢትዮጵያዊነት አውልቆ በመጣል የድርጅ መታወቂያ የሰንደቅ ዓላማ ቀለምን የአረንጓዴ ቢጫ፣ ቀይ ምልክት ያለበት መታወቂያ በመቀየር እንዲሁም የአዳዲስ ሰራተኞች ቅጥር በችሎታውና በክሎቱ ሳይሆን በብሔር ተዋጽኦ እንዲያዝ በማድረግ የአማራ ብሔር ተወላጆች ሚዲያውን እንዲወጡ በማድረግ በመንግስት የተሰጣቸውን ተልኮ ሲወይተዋል። በቀጣይ ወር መጀመሪያ ላይ ኢሳት ነጻ የህዝብ ሚዲያ የሚለውን ስያሜውን ጭምር በመቀየር ወደ ሳተላይት እንዲመለስ በማድረግ የመንግስት አገልጋይነቱን በስፋት ለማከናወን ዝግጅት እንዳጠናቀቀ ተሰምቷል። ኢሳትን አጥፍቶ የሚደራጀው አዲሱ ሚዲያ የተቃዋሚ ፓርቲ አመራሮችና አባላቶችን በልዩ ሁኔታ በማቅረብ የመሞገትና የማሳጣት የቤት ስራ ተሰጥቷት ይህንንም የማያስፈጽሙ ባለሙያዎች ባለሙያዎችና ጋዜጠኞችን ከመንግስት ሚዲያና ከመንግስት ደጋፊዎች በመመልመል ቅጥር እያደረገ መሆኑን የደረሰን መረጃ ያመላክታል። ተገኝተዋል። ኢሳትን በውጭ ሀገር ከማቋቋም ጀምሮ የነበሩ የስራ አመራር የቦርድ አባላት ለፕሮፌሰር ብርሃኑ ነጋ ቅርብ የሰዎችና ወዳጅነት ያላቸው እንደ ዶክተር ታደሰ ብሩ ከፕሮፌሰሩ ጋር የስጋ ዝምድና ያላቸው አቶ አለማየሁ ፋንቱን ጨምሮ የመንግስት በኩል የብልጽግና ተወካዮችን በማካተት አዲስ ቦርድ ተቋቁሟል። ነጻ ገለልተኛና ሚዲያ በመምሰል መንግስትን በመተቸትና አንዳንድ የህዝብ ቅሬታዎችን በማቅረብ ገለልተኛ ሚዲያ መጣ በሚል ዜጎችን በማወናበድ ዋነኛ ዓላማው የሚያደርገው ይህ ሚዲያ በቅርብ ወደ በቀደሞ የግንቦት ሰባት አባላትና በኢዜማ ሰዎች የበላይነት እየተመራ ይመጣል ተብሏል። ይህ አዲስ ሚዲያ ኢሳትን በማክሰም በቅርብ ወደ አየር እንደሚመጣም ይጠበቃል። ኢሳት ከደህንነት ቢሮ በተሰጠው የድርጅቱ ሰራተኞች የጎሳ ስብጥር አስተካክሉ አማራ ይበዛበታል የሚል ቀጭን ትእዛዝ ተሰጥቶታል። ድርጅቱም በዳይሬክተርነት ያሰራዱት የነበሩት ከቤልጅየም ለዚሁ ስራ ወደ አዲስ አበባ የተጓዘው አቶ አበበ ወጋለ ከሀያ በላይ የሚሆነ የአማራ ተወላጆችን ማባረሩ፣ በምትካቸውም የኦሮሞ እና አንዳንድ የደቡብ ተወላጆች መቅጠሩን ምንጮች ተናግረዋል። አቶ አበበ ፋኖን የማጥላላትና አማራ ክልል ያለውን ሁኔታ በኢሳት በአግባቡ እንዳይዘገብ ለጋዜጠኞቹ ቀጥተኛ ትእዛዝ ይሰጥ እንደነበር፣ መንግስት የሚተቹ ቃለ ምልልሶችን በሚዲያ እንዳይቀርቡና ጠንካራ የሆነ ትችት በመንግስት ላይ ያቀረቡ ጋዜጠኞችንን ከኢሳት ማባረሩም ተሰምቷል። ኢሳት መንግስትን የሚደግፉ ዜናዎችን ብቻ እንዲያቀርብና ለዚህ ውለታ በጠቅላይ ሚኒስትር ጽህፈት ቤት በኩል በተላለፈ ትእዛዝ የመንግስት መስሪያ ቤቶችን ማስታወቂያቸውን ከፍለው በኢሳት እንዲያስተዋውቁ ስምምነት የነበረ መሆኑን ከቦርዱ አፈትልክ የወጡ መረጃዎች ጠቁመዋል። የዓለም ባንክ በቅርቡ ይፋ ባደረገው መሰረት ፐልስ አፍሪካ የተሰኘው ሪፖርት የኢትዮጵያ ብር በ2025 እጅግ ደካማ አፈጻጸም ካሳዩ የዓለም ገንዘቦች አንዱ መሆኑን አስታውቋል። ሪፖርቱ እንደሚጠቁመው በህጋዊ የገንዘብ ስርዓት ውስጥ ባለፈው ከፍተኛ የውጭ ምንዛሬ ጥረት ምክንያት በጥቁር ገበያ ላይ ያለው ጫና መጨመሩን ለብር ዋጋ መዳከም ዋነኛ ምክንያት ነው ብለዋል። ከዚሁም በተጨማሪ ሪፖርቱ በኢትዮጵያ ሌሎች ከባድ ማህበራዊ ችግሮች መኖራቸውን ጠቁሟል። ከ17 ሚሊዮን በላይ ሰዎች በቂ መኖሪያ ቤት እንደሌላቸው ሲገልጽ 67 ሚሊዮን የሚሆኑ ደግሞ ስርዓት መሆናቸውን ዘርዝሯል። የዓለም ባንክ በኢትዮጵያ የድህነት ቅነሳ ጥረቶች በተለያዩ ችግሮች መ አቀፉን ገልጿል። በተለይም የኮቪድ-19 ወረርሽኝ፣ የሰሜኑ ጦርነት፣ በተደጋጋሚ ድርቆችና የዋጋ ግሽበት የዜጎች የኑሮ ደረጃ በእጅጉ ጎድቷል። በዚህም ምክንያት በቀን እስከ ሶስት ዶላር በታች በሚያገኙ ሰዎች የሚለካው የድህነት መጠን በ2016 ከነበረበት 33 በመቶ በ2021 ወደ 39 በመቶ ከፍ ማለቱን ሪፖርቱ አረጋግጧል። ይሁን እንጂ ሪፖርቱ እነዚህ ከባድ ችግሮች ቢኖርም የኢትዮጵያ ኢኮኖሚ ለወደፊት የተሻለ የእድገት ተስፋ ካላቸው ሀገራት መካከል እንደምትገኝ በመግለጽ ብሩህ ተስፋ ሰንቋል። በቀጣዮቹ ዓመታት በአፍሪካ ከሳ ከሰሃራ በታች ባሉት ሀገራት የሚጠበቀው የኢኮኖሚ ንቃቃትና የዋጋ ግሽበት መቀነስ ለኢትዮጵያም የእድገት ትንቢያ በ ዜሮ ነጥብ ሰባት በመቶ እንዲሻሻል ማድረጉን የዓለም ባንክ ትንታኔ ያሳያል።